ሰላም ለሁላችሁም፣ እንደሚባለው እንደ ማሊግናንት ሜላኖማ ወይም ሜላኖማ በመሆኑ በመላው ቆዳ ላይ የሚከሰት ነው። የቆዳ ማንኛውንም ክፍል ሊያጋጥም ይችላል። እንዲሁም ሙኮሳ ወይም የማህፀን ወይም የሆድ ወይም የቀዶ ቀለበት ላይ ሊያጋጥም ይችላል። እንዲሁም እጅግ በጣም አስቀድሞ የአይን ክፍል ወይም የአይን ክፍል ላይ ሊያጋጥም ይችላል። የሜላኖማ ዋና ምክንያቶች ለአልትራቫዮሌት ጨረሮች ወይም ለሄጌ ጨረሮች መጋለጥ ነው። ስለዚህ በህንድ በጣም የተለመደ አይደለም። በአውስትራሊያ፣ በኒው ዚላንድ እና ለአልትራቫዮሌት ተሞልቷል በሚገኙ አገሮች በጣም የተለመደ ነው። ስለ ሜታስታቲክ ሜላኖማ ሲመጣ ማለት ወደ ልብ ወደ ልዩ ክፍሎች ተሰርቷል ማለት ሲሆን፣ ምልክቶች በተሰርቷበት ቦታ መሰረት ይለያያሉ። ስለዚህ ሜላኖማ ወደ ምንባብ ተሰርቷል ብለው ለምሳሌ ወደ ጉበት ተሰርቷል ብለው ከሆነ በጉበት ሥራ ሙከራ ላይ አንዳንድ ችግሮች ሊኖሩ ይችላል። ወይም ወደ አእምሮ ከሄደ ከሆነ የእንቅልፍ ምልክቶች ሊኖሩ ይችላሉ። ወይም አንዳንድ ደረጃ ድክ ወይም የአእምሮ ክፍል ተጎድቷል ብለው አንዳንድ ደረጃ ድካም ሊኖር ይችላል። በመጀመሪያ ወደ ተለያዩ የሰውነት ክፍሎች ያልተዛመተ ወይም ያልተዛመተ መደበኛ ሚላኖማ እንዴት እንደምናስተናግድ ልንገራችሁ። ስለዚህ በእንደዚህ አይነት ሁኔታዎች ስር በመሆን በተመረኮዘ ህክምና እመለከታለን። ይህም በሚላኖማው የተገኘበት ቦታ ላይ በመመርኮዝ በቀዶ ጥገና መልክ ነው እና ከቀዶ ጥገና ጋር በተያያዘ አንዳንድ ደረጃ ኢሙኖቴራፒ ወይም ኬሞቴራፒ መስጠትን እንመለከታለን። እንዲሁም ለአካባቢ መቆጣጠር ራዲዮዎች አስፈላጊ ሚና ሊያገኙ ይችላሉ። ከሆነ ወደ አእምሮ ተላልፎ እንደሆነ እና ታካሚው ድካም ወይም ድንጋጤ እንደሚያስቀምጥ ከሆነ እንደዚህ አይነት ሁኔታዎች ላይ ከፍተኛ መጠን ራዲዮ ወይም በአእምሮ ላይ በተወሰነ ቦታ ላይ ወይም በሙሉ አእምሮ ላይ ራዲዮ መስጠትን ማስቡ ይቻላል። ነገር ግን በአማካይ ሁኔታ ስነጋገር ስለሚታስታከው ሜላኖማ ከባዮፕሲ በኋላ በጣም አስፈላጊ የሆነው የህክምና መልክ በእርግጥ ኬማ ኢሙኖቴራፒ ነው። እነሱ ኬሞቴራፒ ነው ከኢሙኖቴራፒ ጋር ከሚላኖማ ህዋሶች ላይ አንዳንድ ልዩ ምልክቶች ወይም ጄኔቲክ ምልክቶች ወይም የተለዋወጡ ለውጦች ከተፈጸሙ በኋላ የዋህዳሉ እና በዚህ መሠረት እንከተማይዝ ማድረግ እንችላለን። ማን እንደሚሆን የታካሚዎች ማነው ለምን አይነት ኢሙኖ ቴራፒ ከኬሞቴራፒ ጋር እንደሚመች ማየት እንችላለን።